ብስሚላህ አራሕማን አራሒም፣ እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ ዓለይኩም ወራሕመቱላሂ ወበረካቱሁ። ዛሬ ጅምአ ነው፣ የሳምንቱ ታላቅ ቀን። ስለዚህ ዘና ብለን የጅምአ ቀንን እንድናሳልፍ ሳንብ ካገኘት አንድ አጠር ያለች ፈታ እንድንል የሚያደርገን ርዕስ ይዤላችሁ ቀርቤያለሁ። ቆይታችሁ ከኔ ጋር ይሆን ለዛሬ ያሰናዳሁላችሁ ፕሮግራም ስለ ጀነት ትዝታ ይሆናል። ሙስሊሞች ወደ ጀነት ግቡ ሲባሉ የሚስተዋለውን ክስተት ላካፍላችሁ ወደድኩ። አብረን እንዝለቅ። ወደ ጀነት መግቢያ የሚደረግ ድንቅ አገባብ ምዕራፍ ሙዕሚን ወይም አማኝ የሆነ ሰው ጀነት ሲገባ ወይም ስትገባ የሚከተለው አዋጅ ይነገራል። የአላህ ባሮች ሆይ ከዚህ በኋላ ለዘላለም ጤነኛ ትሆናላችሁ፣ በሽታ አይመጣም። ለዘላለም ህያው ትሆናላችሁ፣ ሞት አይመጣም። የማያልቅ ጸጋ ውስጥ ትኖራላችሁ። ጀነት የተሰራችው በወርቅና በብር ጡቦች ነው። ጀነት የተሰራችበት ሲሚንቶ ጥሩ ማዛ ያለው ሚስክ ነው። ጠጠሮቿ ሉልና ያቁት ናቸው። አሸዋዋ ደግሞ ዛዕፈራን ነው። ለጀነት ስምንት በሮች አሏት።

ያለማቋረጥ እስከ አርባ ዓመት ድረስ ምግቦችንና ፍራፍሬዎችን ይመገባሉ። እያንዳንዱ ሰሃን አዲስ ጣዕም ይኖረዋል። ምግቡን ለመፍጨት የሚያወጣው ትፋታቸው ወይም ግሳት የምግብ መፈጨት ሲሆን ውሃውን ለመፍጨት ደግሞ ጥሩ መዓዛ ያለው ላብ ይኖራቸዋል። ሽንትና ሰገራ አይኖርም። በጀነት ውስጥ አትክልቶችና ጫካዎች ይኖራሉ። እያንዳንዱ ጫካ ወደ መቶ ዓመት የሚፈጅ ጉዞ ያህል ርዝመት ይኖረዋል። የነዚህ ጫካዎች ጥላ በጣም ጥቅጥቅ ያለ ይሆናል። ተክሎቻቸውም ከእሾህ ነፃ ናቸው። ቅጠሎቻቸው የዝሆን ጆሮ ያህል ትልቅ ይሆናሉ። ፍራፍሬዎቻቸው በመስመሮች ተሰቅለው ይገኛሉ። ጀነት ልማዕዋ ዝቅተኛው ጀነት ነው። ጀነቱ አድኒ መካከለኛው ጀነት ነው። ጀነት ልፍርዶስ ደግሞ ከፍተኛው ጀነት ነው። አንዳቸው ሌላውን ለአላህ ብለው የሚዋደዱ ሰዎች የያቁት ወይንም ሩቢ ምሶሶ ያገኛሉ። በላዩም ሰባ ሺህ ክፍሎች ይኖራሉ። እነዚህም ለዱንያ ነዋሪዎች ፀሐይ እንደምታበራው ሁሉ ለጀነት ነዋሪዎች ያበራሉ። በጀነት ውስጥ ክፍሎች ይኖራሉ እና እያንዳንዱ ክፍል ሰባ ሺህ ማእድ ወይንም የመመገቢያ ሉክ ይኖረዋል። በእያንዳንዱ ማዕድ ላይ ሰባ ሺ አይነት ምግቦች ይቀርባሉ። እነርሱን ለመከደም ወይንም ደግሞ ለማገልገል እንደ ውብ ከዋክብት የተበተኑ ሉሎች የሚመስሉ ሰማንያ ሺ ወጣት የሆኑ ሀዲም ወንዶች በጀነት ውስጥ ይሽከረከራሉ። አንድ የቴምር ዘለላ የ12 ክንድ ርዝመት ይኖረዋል። የአንዲት ቴምር መጠን ደግሞ ከአንድ ትልቅ የውሃ ጋን ጋር እኩል ይሆናል። እነዚህ ቴምሮች ደግሞ ከወተት የበለጠ ነጭ ሲሆኑ ከማር የበለጠ ጣፋጭና ከቅቤ የበለጠ ልስልስ ሲሆኑ ከፍሬው ዘር ነፃ ይሆናሉ። የነዚህ ተክሎች ግንዶች ከወርቅና ከብር የተሰሩ ሲሆኑ የወይን ፍሬ አትክልቶችም ይኖራሉ። የወይኑ ዘለላዎች በጣም ትልቅ ይሆናሉ። የአንዲት ወይን ፍሬ መጠን ከአንድ ትልቅ የውሃ ጋን ጋር እኩል ይሆናል። ይህ ሪዋያ የሰማ አንድ ሰሃባም ያረሱለላህ ሰለላሁ አለይህ ወሰለም ለእኔና ለቤተሰቤ ይበቃኛልን? ሲል ጠየቀ። ነቢዩም ሰለላሁ አለይህ ወሰለም ለአንተና ለመላው ጎሳህ በሙሉ በቂ ይሆናል ብለው መለሱለት። ጀነትም በሐሳብ ያደረገን ወቱር እንደ ተመቻችው አልጠራጠርም። አላህ ሁላችንንም የጀነት ወራሾች ያደርገን። የዛሬን በዚያ ያበቃው። በሌላ ተመሳሳይ ታሪክ እስክንገናኝ የአላህ ሰላምና እዝነት እንዳይለይን እየተመኘው